ቤተሰብ ብሩክ ይሁን። ዛሬ ደግሞ ስለ ስራ እንነጋገራለን። ስራችን እንግዲህ ብዙ ጊዜ ዲፋይን የሚያደርገን ነው። በተለይ ወንድሞች ስራ ስራ ስራ ብለን ቤተሰባችንን የምናጎድል ሕይወታችንን የምናጎድል ነን እና ይሄ ስራችን ጉኒዮስ አለ፣ ግን ጉኒዮሱ ጋር ተፋተናል። መጀመሪያ ለአዳምና ለሔዋን የተሰጠው ስራ ምድርን መግዛት ነው። ከዛ በኋላ ግን በኃጢአት ምክንያት ስራ አስቸጋሪ ሆነ። በላብ ወስጥ ረግረ ብላ ተብሎ ምድር ከአንተ የተነሳ የተረገመች ትሆናለች ተባለና ጭራሽ ዓለምን የሚገዛው ሰይጣን ሆነ፣ የዓለም ገዢ ሰይጣን ሆነ። እና አሁን በክርስቶስ ኢየሱስ ስንሆን አሁንም አስተሳሰባችን አልተቀየርም። አሁንም ተመልሰን ደግሞ ዓለምን፣ ምድርን በተለይ ለመግዛት መግዛት ዶሚኒየን የሚለውን ሀሳብ በክርስቶስ ተመልሶልናል ብለን እንለፋለን ግን ስተናል። እግዚአብሔር ሌላ ትልቅ ጉኒውስ አለው። እንግዲህ ብዙዎቻችን ገንዘብ ለማግኘት እንሰራለን። ገንዘብ ካለን ደግሞ የታወቅን እንድንሆን እንሰራለን። የታወቅን ከሆነን ደግሞ ስልጣን እንዲኖረን እንሰራለን። አንዳንዶቻችን ፓሽን ስላለን ደስ ስለሚለን ሥራችንን እንሰራለን። አንዳንዶቻችን ተገደን ለእንጀራ ብለን እንሰራለን። ክርስቲያን ስንሆን ደግሞ እንደገና በአገልግሎት ተጠምደን እንሰራለን። እንትኑ ነው የተቀየረው፣ ነገርዬው ነው የተቀየረው እንጂ ሥራነቱ አልተቀየረም። መሮጥ ብቻ፣ ስራ ብቻ፣ አገልግሎት ማለት መስራት፣ ጠዋት መውጣት፣ ማታ መግባት። ደግሞ ዘቤስት ታይማችንን የሚወስደን ስራ ነው። ጠዋት ተነስተን ትኩሷን ቆንጆዋን ጊዜ ለስራ ሰጥተን ማታ ሲደክመን ተመልሰን መተን፣ ለራሳችን ለቤተሰባችን ትራፊ ጊዜ ነው ያለን። ግን ይሄ ነው ወይ የእግዚአብሔር ሀሳብ? መግዛት የሚለው ሀሳብ አይደለም የእግዚአብሔር ሀሳብ። ድንቅ የሆነ ፈዋሽ የሆነ ለየት ያለ ደግሞ ዓላማ ስራን በተመለከተ በክርስቶስ ኢየሱስ ተሰጥቶናል። ብዙዎቻችንን ከህይወት የሚያጎድለን ይሄ ስራ የሚባለው ኮንሴፕት ነው። በጣም እንታልላለን። መንፈሳዊ ስላደርግ ነው ስራችን፣ መንፈሳዊ ስለሆነ በቃ ደህና ነን ብለን እናስባለን። ግን ጎድለናል። ምክንያቱም ሲስተሙን ነው የእግዚአብሔርን ሲስተም የእግዚአብሔርን ልብ ስራን በተመለከተ አላገኘንም። መልካም ዜና አለን እንግዲህ። ስራን በተመለከተ የእግዚአብሔር ሀሳብ አሁን ምንድን ነው? ምንድን ነው ሀሳቡ አዲስ ነገር አለው ወይ በክርስቶስ ስንሆን ስንል አዎ አዲስ ሀሳብ ነው ያለው ለአዳም የተሰጠው ማንዴት ወይንም ስራ ምድርን እንዲገዛ ነው በክርስቶስ ኢየሱስ ግን ስንሆን የተሰጠን አንድ ስራ ክርስቶስን መምሰል ነው የልጁን መልክ እንዲመስሉ ወስኗል ነገር ሁሉ የሚሰራው ክፉም ይሁን ደጉም ተቀያይሮ ለበጎ ሲሆን፣ ያ በጎ የሆነው ዓላማው ጎሉ ለእያንዳንዳችን ሥራችን ክርስቶስን መምሰል ነው። ምን ማለት ነው? ጠዋት ተነስተን እስከ ማታ አጀንዳችን እርሱን መምሰል ማለት ምን ማለት ነው? የእግዚአብሔር ሐሳብ ለእኛ ማድረግ ሳይሆን መሆን ነው። ምንድን ነው የምንሆነው? ክርስቶስን መምሰል ነው። ማድረግ ለመንፈስ ቅዱስ ለክርስቶስ ተሰጥቷል። በኛ ውስጥ የሚሰራው ክርስቶስ ነው። እርሱ እንዲሰራ እኛ እንድንሆን ክርስቶስ በእኛ ውስጥ እንዲኖር ያ ነው የእኛ ስራ። ጠዋት ተነስተን ልጁን ማየት ነው ምኞታችን፣ ስራችን። ኤንቫይሮመንቱ ሁሉ የሚገፋን እግዚአብሔር በተለያየ ነገር ውስጥ የሚያሳልፈን ክርስቶስ ኢየሱስን በእኔ ውስጥ በእምነት እንዲኖር እርሱ እንዲሰራ እርሱ እንዲታይ ነው። ይሄ እንግዲህ ጡረታ አይወጣም። ይሄ ከልጅነት ጀምሮ እስከምንሞትበት ድረስ ደስ ብሎን የምንሰራው ስራ ምንድን ነው? ክርስቶስን መምሰል ነው። ለዚህ ነው በጉብዝና ወራት ፈጣሪህን አስብ። ከልጅነት ነው የሚጀምረው። ከልጅነት ጀምሮ እስከ እውቀት ጡረታ ወጣን፣ ሞትን በተለያየ ሁኔታ ውስጥ አለፍን። የእኛ ስራ ክርስቶስን መምሰል ነው። የእኛ ስራ ክርስቶስን ማሳየት ነው። በፈለገው ሁኔታ ውስጥ ብናልፍ፣ ያ ነው የሚያነቃን፣ ኤክሳይት የሚያደርገን የእኛ በእግዚአብሔር ውስጥ ያለው አጀንዳ እርሱን መምሰል ነው። ይሄ ማለት እንግዲህ ፕራዮሪቲያችን የምንሰራው ስራ ሳይሆን የምንሆነው ነገር ነው ለእርሱ የምንሰጠው ቦታ የምንሰጠው ጊዜ ያለንን ኢንቲመሲ ያለን ሪሌሽንሽፕ ነው። ብዙ ጊዜ እንዲኖረን የምንመኘው ብዙ እንድንሮጥና እንድንሰራ ሳይሆን ብዛት ያለ ኢንተረፕሽን ኢንቴንሽናል እርሱ ጋር ለመሆን ነው። ጊዜ ብዙ አላችሁ። ጊዜውን ለክርስቶስ ኢየሱስን በመምሰል ላይ ብናተኮር በዛ ውስጥ እግዚአብሔር የሚሰራው ስራ ላስቲንግ ነው። ፍሬያማ ነው። በእረፍት የሆነ ነው። በፍቅር የሆነ ነው። በፍቅር በፍቅር የሆነ በእረፍት የሆነ ነው። ከዚህ በላይ ህይወት ምን አለ? ከዚህ በላይ ህይወት በእረፍት ውስጥ ሆኖ ሲጀመር እስኪያልቅ ድረስ በክርስቶስ ኢየሱስ ውስጥ ከመሆን የበለጠ ህይወት የለም። ይህንን እንድንሆን ጌታ ይርዳን፣ በኢየሱስ ስም አሜን።